የሱፐርማርኬቱን ባለቤት ገንዘብ ሊሰርቅ ገብቶ ልቡ ተሰርቆ እስልምናን ተቀብሎ ሂዳያን አግኝተው የወጣው ሌባ ታሪክ አሰላሙ አሌይኩም ወራህመቱላህ ወበረካቱ ውድ የተከበራችሁ የተወደዳችሁ ውድ ተመልካቾች እንዴት ናችሁ እንደምንቆያችሁ ከኔ ጋር ሁል ሰላም ነው አልሐምዱሊላህ ዛሬ እጅግ በጣም የሚገርም በጣም እጅግ የሚደንቅ ታሪክ ነው ይዤላችሁ የመጣሁት እዚህ ጋር በምስሉ ላይ የምትመለከቱን ታሪክ የማጋራችሁ ይሆናል ለዚህ ቤታ ሲሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ቪዲዮን ተከታትላችሁ ለብዙዎች እንዲደርስ እና ትምህርት እንዲሆን ዘንድ ሼር እንድታደርጉ ተጠይቃችኋለሁ። ዛሬ ለመስረቅ የገባን ሌባ ህዳያ አገኝቶ እስልምናን ተቀብሎ እንዴት እንደወጣ ሙሉ መረጃውን የማቀርብላችሁ ይሆናል። ሙሉ መረጃውን ሳቀርብላችሁ ከነማስረጃው ከካሜራ ጋር የተያያዘ መረጃ ነው። ወደ ቀጥታ ወደ መረጃው ሳመራ ይህ የተከሰተው በአሜሪካ የተከሰተ አስገራሚ ክስተት ነው። በምስሉ ላይ እንደምትመለከቱት ሙሐመድ የሚል ሙስሊም በአሜሪካ የሱፐር ማርኬት ባለቤት ነው። በስራ ላይ እንዳለ አንድ የታጠቀ ሌባ ወደ ሱቁ ገብቶ አስፈራርቶ ገንዘብ ለመስረቅ ይገባል። አጋጣሚ ሆኖ የሱቁ ባለቤት ሙሐመድ ከሱ የተሻለ ጠመንጃ ወይም መሳሪያ ይዞ ነበረ። ሌባው ይህንን ሲመለከትም በፍርሃት ተንበርክኮ ይቅርታ እንዲያደርግለት መማፀን ጀመረ። የሱቁ ባለቤትም እኔ አልጎዳህም፣ አንተ ግን እኔ ገንዘቡን ንብረቱን እንድትወስድ ብጋፈጥህ ኖሮ በያስገው ጠመንጃ ልታጠፋኝ ነበር። ነገር ግን እኔ ደግሞ አልጎዳህም፣ ገንዘብ ወይም ምግብ ከጠየቀኝ እሰጠሃለሁ በማለትም አርባ ዶራርና ምግብ ሰጥቶት መሄድ እንደሚችልም ነገረው። ሌባው በሙሐመድ ስነ ምግባርና ረኸራሄ ተገርሞ ተደንቆ ሃይማኖትህን ልከተል እፈልጋለሁ አለው። መሐመድን እስልምናን እንዴት እንደሚቀበል አስተማረውና ሰውዬው ከቦታው ከመውጣቱ በፊት ሻሃዳን ተቀበለ። ሱብሓንላህ። ሻሃዳ ያዘ። እጅግ በጣም የሚገርም ነው። አጣም አጃኢብ የሚያስብል ነገር ነው። ከዛ በኋላም ከስድስት ወራት በኋላም የሱፐር ማርኬቱ ባለቤት መሐመድ የሰጠውን ገንዘብ መጠንና የምግብ ዋጋ ከይቅርታ የያዘ ደብዳቤ በምስሉ ላይ እንደምትመለከቱት ደረሰው። ደብዳቤውም ላይ እንዲህ ይላል። አሁን ስራ እየሰራው ነው በእስልምና የተሻለ ሆኛለው ያለው፣ መስረቅ ሙሉ በሙሉ አቁሚ ያለው፣ ላደረግከልኝ ድጋፍ ሁሉ ከልብ አመሰግናለው፣ ከሙስሊም ወንድምህ ነው ብሎ መልእክቱን ልኮለታል። አጃይብ አያስብልም? እንደዚህ ነው የሙስሊም ስነ ምግባር ማለት፣ እንደዚህ ነው። ይህንን መረጃ በካሜራ የተደገፈ ባይሆንና ሪከርድ ባይደረግ ኖሮ ለማመን ይከብድ ነበረው። አላህ ሱብሃነሁ ወተዓላ ሲወዳቸው በምን ምክንያት ለሂዳያ ሰበብያ እንደሚያደርግላቸው አይታወቅም። የዚህ ሰውዬው የሂዳያ ሰበብያው ደግሞ እጅግ በጣም የሚገርም ነው። ሰዎች ሳይቸገሩ በእርግጥ ለስርቆት አይወጡም። ይህ ሰው ባይቸገር ኖሮ ወይም ስርቆት ልምድ ሆኖበት ቢሆን ኖሮ ያንን ገንዘብ ቢሰጠውም ከስርቆት አይቆጠብ ነበር። ነገር ግን ያንን ገንዘብ ከሰጠው በኋላ ያንን ምግብ ከሰጠው በኋላ ወደ ስርቆት ተመልሶ እንዳልገባ ቅድም ነግሬያቸዋለሁ። እሱም በሰጠው ገንዘብ የራሱ የሆነ ስራ ሰርቶ ያንን ገንዘብ ሰርቶ እንደገና ትርፋማ ሆኖ ለሙሐመድም ገንዘቡን እንደመለሰለት ቅድም ማሳሚቻቸዋለሁ። አንዳንድ ሰዎች ተሸግረው ይሰርቃሉ። አንዳንድ ሰዎች ደግሞ በተፈጥሮ ልምድ ሆኖባቸው በቃ ሳይወጣ በፈለገ ሚያክል ቢያገኙ ድጋሚ ሀሳባቸው ምንድን ነው? ለመስረቅ ነው ጥረት የሚያደርጉት። ግን ደግሞ ችግሯቸው የሚሰርቁ ሰዎች ደግሞ ከዛ ችግራቸው ከዛ ጭንቀታቸው የሚቀርፍላቸው ነገር፣ ለነገ የተሻለ ደረጃ የሚደርሱበት ነገር ካገኙ ወደ ስርቆት ዞር ብለው ተመልሰው አያዩም። የዚህ ወንድማችን ስራ እንደዛ ነው የሆነው። ያንን ገንዘብ ያንን ንብረት ሲያገኝ ቀጥታ ወደ ስራ ነው የቀየረው። ያንንም ገንዘብ ሲጋ እንደምትመለከቱት ነውና የራሱ የሆነ ቢዝነስ ከፍቶ ከዛ በኋላ የሙሐመድ የሰጠውን ገንዘብ ሙሉ ለሙሉ መልሶ የራሱን ህይወት እየኖረ አሁን ላይ የእሱን ዕዳ ከፍሎ በሂዳያውም ደግሞ በእስልምናው ጸንቶ እስካሁን እንዳለ ደብዳቤው ላይ አስደግፎ ለወንድሙ መሐመድ የላከውን ደብዳቤ አይታቸዋልና እጅግ በጣም የሚገርም ነው። አንዳንድ ሰዎች ወደ እኛ ካለን ነገር ለመውሰድ ሲመጡ ምክንያታቸውን ቆም ብለን ብንጠይቃቸው መልካም ነው። ከመደብደብ ከማቁሰ ይቻላል እነሱን ከመጉዳት ወይም እኛ ያንን ጉዳት ከምናደርሰው ለህግ አካል አሳልፈን መስጠት ከቻልን ደግሞ ችግራቸውን መጠየቅ፣ ይህን ነገር ለመስረቅ ምን አነሳሳችሁ፣ ለምን ትሰቃላችሁ? የሚለውን ብንጠይቃቸው መልካም ነው። ሀገራችን አሁን በሌብነት ከፍተኛ ደረጃ ላይ ወታለች። በጣም ከባድ ሁኔታ ላይ ነው ያለው። ስልክ ይዛችሁ ብትወጡ መልሳችሁ ስልካችሁን ይዛችሁ ወደ ቤት አትመለሱም። ቦርሳችሁ ባዶ ሆኖ ነው የሚመለሰው። ብቻ ያለንበት ነባራዊ ሁኔታ የሀገራችን በጣም ያሳስባል። እና አንዳንዶቻቸው ልምድ ኖባቸውም ሊሆን ይችላል፣ ግን አንዳንዶቻቸው ደግሞ ተቸግረው የሚሰርቁ ሰዎችም ሊኖሩ ይችላሉ። እነሱም ምንጠይቃቸው ለማለት ነው። በዚህ አጋጣሚ እና ያው አላህ ሱብሐነሁ ወተዓላ ሲወዳችሁ፣ እስልምናን በምን መንገድ ቤት በኩል እንደሚወፍቃችሁ አይታወቅም። በቻላችሁ መጠን በዙሪያችሁ ያሉ የሌላ እምነት ተከታዮችን በቻላችሁት መጠን እስልምና እንዲቀበሉ ጥር ያደርጉላቸው አንደኛው እናንተ አጅር ታገኛላችሁ ሁለተኛ እናንተ ባደረጋችሁ ጥሪ ሰበብ እያ ሁናችሁ ምናልባት እነዛ ሰዎች የሂዳያ ሰበብ እያ ልትሆኑ ትችላላችሁ ሂዳያ ሊያገኙ ይችላሉ እና አላህ የወፈቃችሁ እስልምና ያለወፈቃችሁ እስልምና ደግሞ ትክክለኛ ሃይማኖት ነው ሌሎቻችሁ የምትከተሉት በእርግጥ መብታችሁ ነው የፈለጋችሁትን ብትከተሉም። ነገር ግን ደግሞ የተፈጠራችሁበትን ሃይማኖት ከጊዜ በኋላ የቀየራችሁት ስለሆነ ቢያንስ እንኳን ይሄንን ነገር እንዴት ነው ከጊዜ በኋላ በቤተሰቦች ምክንያት እምነት ሊቀየር የሚችለው የሚለውን ታሳቢ ውስጥ አስገብታችሁ ትክክለኛውን እምነት እንድትይዙ ጠይቃችኋለሁ። እናንተ ሶስት አራት አምላክ ያላችኋላችሁ አማላጅ የምትሉት ነገር አለ ማን? ማንም ሰው አማላጅ ሊሆን አይችልም የሰው ልጅ ራሱ ራሳችሁ ናችሁ አላህ ሱብሃነሁ ወተዓላ ፊት ቆማችሁ ዱዓ ጸሎት የምታደርጉት ለናንተ ዱዓ የሚያደርግላችሁ የሚያስደርግላችሁ አማላጅ በፍጹም ሊኖር አይችልም እናንተና ፈጣሪያችሁ መካከል ሁለታችሁ ናችሁ በምን በፈለጋችሁት ጊዜ ተገናኝታችሁ ልታወሩ ልታደርጉ ልታደርጉ ልትለምኑት ምን ልትሉት የምትችሉት እንጂ አማላጅ አለኝና የሆነ የኔን ችግር ያደርስልኛል ይችላልኛል እኔን ወደ ገነት እንዲያስገባኝ አማላጅ ይሆናል የሚባል ነገር የለም አማላጅ በስራ ሁላችንም በስራችን ነው የምንገባው በምንሰራው ስራ ነው ጀነትን የምናገኘውና አላህ ደግሞ አንድ ነው አይወልድም አይወለድም አጋር የለውም ሸሪክ የለውም ብቸኛ ጌታ ነው ሶስት አራት አምላክ አለን የምትሉ ሰዎች ደግሞ በዚህ አጋጣሚ ቆም ብላችሁ ልታስቡ ይገባል። እንዲሁም ደግሞ በተመሳሳይ ኢሳ አለይሂ ሰላቱ ወሰላም ወይም ደግሞ ኢየሱስን የምታመልኩ ሰዎች አላችሁ። ኢየሱስ ደግሞ ነብይ ነው፣ ነብይ ደግሞ አምላክ ሊሆን አይችልም። ኢየሱስ ደግሞ ከእናታችን መሬም የተወለደ ነው። ፈጣሪ ደግሞ አልወለደም፣ አልተወለደም እየተባለ ነው። እናንተ ደግሞ በአንድ በኩል እንዴት ነው የተወለደን ሰው እንትን የምትሉት አምላክ የምታደርጉት? ስለዚህ ያልተወለደውን አላህ ስብሃነ ወተዓላ እሱን ብታመልኩና እሱን ብትገዙ ለሱ ተገዥ ብትሆኑ እሱ ባዘዛችሁ ብትታዘዙ እሱ በከለከላችሁ ነገር ብትከለከሉ ባይነኝ። እና ይህንን ቪዲዮ ለብዙዎች ይጠቅማል ብዬ ስላሰብኩኝ ሼር አደረጋችሁ አላህ ስብሃነ ወተዓላ ሂዳያ ላላገኛችሁ ሂዳያ እንዲወፍቃችሁ እመኝላችኋለሁ። ሂዳያ ላገኛችሁ ሰለምቴዎች ደግሞ አላህ ስብሃነ ወተዓላ በእምነታችሁ በእስልምና ላይ ያጽናችሁ። ውዶቼ ያመሰግናለሁ ስለተከታተላችሁኝ። ይህንን ቪዲዮ ሼር ማድረግ እንዳትረሱ። በሌላ ጊዜ በሌላ ቪዲዮ ተመልሼ እስከመጣ ብያላችሁበት፣ ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱት።